ብዙ ነገር ከፍዬ ራሱ ሱ ማጣት አልፈልግም። በቃ እኔ እንጃ ብቻ እንደዚህ፣ በቃ ከቤት ስወጣ ራሱ ከቤት ከወጣው በኋላ ራሱ ሳስቦ ለሱ ይህም ነገር ሁሉ ከፍዬ እንዴት አላመንኩም ብዬ በቃ እራሴን እንትን ማድረግ ጀመርኩኝ ማለት ነው። ሰላም አሌኩም ወረመቱላ ውድ ቤተሰቦች እንዴት ናችሁ? ትንሽ ከፍቶኛል። በጣም ነው የከፋኝ። ከማሜ ጋር እንደምታውቁ ተጣልተናል። ከቤት ወጥቻለሁኝ። እሷ ጋር ነው ያለውኝ። በዛ ነው አዲስ ቻናሌ ነው በሱ ነው የመጣሁት። አሁን ብዙ ነገር እያላችሁ ነው እና እያየው ምናምን ነገር እኔ ዛሬ አይቺ ምናምን ይህን ነገር የተናደርኩት እሷ ስላለች ብቻ ሳይሆን አንዳንዴ እንደዚህ ያየሁት ነገር ስላለ ነው። ቤተሰቦች ሰቦች እኔ ማለት የፈለግኩት እናንተ ማለት አረብ ሀገር ውጭ ሀገር የሚሰሩ ሴቶች ትረዱኛላችሁ ብዬ አስባለሁ። ምክንያቱ እኔ እዛ ስራዬን ትቼ ብዙ ነገር ትቼ ለሱ ብዬ መጣውኝ አብሽራለው ልሽ እያለኝ ማለት ነው። እና እኔ እዚህ ሲመጣ ደግሞ እዛ እያለው ሰዓት ላይ እሱ ሌላ ሰው ነው። እዚህ ከመጣው በኋላ ደግሞ ተቀያየረብኝ። በቃ ያንን የማውቀው ማሚ አይደለም። ብዙ ነገሩ ተቀየረብኝ እና እኔ የዛ ስሰራ ቤተሰቦቼ መግዘኔ ብቻ ነኝና ብዙ ነገር ለእሱ ብዙ ነገር ከፍ ያለ ዋጋ ከፍየበታለሁ ና ከዛ ስመጣ ራሱ ብዙ ነገር አጋጥሞኛል። እሱ ነይ ብሎ ሲጠራኝ ስመጣ ራሱ ያጋጠመኝን ነገር እኔ ነኝ ማቀው እና ውድ ቤተሰቦች፣ አንዳንዴ ስሜታዊ ነው የሚያደርገኝ ነው ሁሉም ነገር እናቴ። እንዳሰባችሁ ሳይሆን ሲቀር በቃ እኔ ስመጣ እሱ ሲቀየረብኝ፣ በቃ አንዳንዴ ማለት ማታ ወጥቶ ሲያወራ እንደዚህ የሆነ ነገር ስል በቃ መኔ እንጃ ብቻ አላውቅም ተቀየረብኝ። እኔ ማቆማሚ አይደለም እና አሁን እቺ ደግሞ መሀላችን ስትገባ በቃ እውነት ነው ብዬ ያሰብኩት። ለዛ ነው እኔ ብዙ ነገር አሳልፍ ያለውኝ። ሁሉም ነገር በቃ እሱ ስላለኝ በቃ እሱ አለው ብዬ ስላሰብኩት ትንሽ ደስታ ተሰምቶኝ ነበር እንጂ እዚህ ሚዲያ ላይ እንደምታቁኝ አይደለም። ሁሉም ሰው ሚዲያ ላይ መጥቶ ሲስቅ ሲጫወት ሌላ ነገር ነው የሚመስላቸው። ግን እኔ ብዙ ነገር አሳልፍ ያለው ብዙ ላይ ያለኝ ያሳለፍኩት መጥፎ ነገርም አለ። በቃ አላውቅም፣ ብቻ ምን ብዬ መናገር ራሱ ማለት ነው። እና እኔ ከራሴ በላይ ነው የምወደው፣ እሱን እሱን ራሱ አጥቼ እኖራለሁ ብዬ አላስብም አንድ ቀን። ወላሂ ብዙ ነገር ነው የተሰማኝና አንደኛ ከቤተሰብ መራቅ እራሱ ብዙ ነገር አለ እና፣ ተረጋጊ። ምን ሆነሽ ነው? ተረጋጊ። ዋናው ነገር አንቺ መኖርሽ ነው አይደል? አንቺ ባትኖሪ ሁሉ ነገር ይቀራል አይደለ? ስለዚህ ተረጋጊ። በቃ አንቺ ወደ ራስሽ ተመለሽና፣ የሚስተካከል ከሆነ ሁሉ ነገር ይስተካከለማ፣ አይስተካከል ከሆነ ደግሞ ጥንቅር ብሎ ይቅርብሽ በቃ። ራስሽን አረጋጊ እኛ ደህና ስንሆና ትዳሩን ሁሉም ነገር የሚመጣው እኛ ጤና ካልሆነም በቃ እኔ በጣም ያናደደኝ ምን እንደው ታውቂያለሽ እንዴት ቢያንስ በር ከፍተሽ በር ከፍተን እንኳን ስንወጣ በቃ ይሄ ነገር እንደው እንበልና እውነት እንኳን ባይሆን እንዴት ይቅርታ ሊጠይቅሽ እንዴት አንቺን ሊያስቀርሽ አልፈለገም። ለምን ቅሪ ብሎ ስለምን አለመኖር፣ እኔ ብቻ በጣም ግራ የሚያጋባ ነገር እውነት እሱ ጋር አለ ብዬ እንዳላስብ በቀላሉ ወጥተን እንዳንመለስ የፈለገበት ምክንያት ምንድነው ብዬ ነው። ኔማስ አሁን ግን ማለት አንቺ የምታውቂያለሽ። ማለት እኔ እራሴን አውቃለሁ ምን ያህል እንደምወደው። ለእሱ ብዙ ነገር ብዙ ብዙ ነገር ከፍ እያለኝ የምረኝ ነው። ኧረ ተረጋጊ ሰሙ ተረጋጊ። አሁን እሱም ከራሱ ጋር ሆኖ በተረጋጋ መንፈስ ሲያስበው፣ እንግዲህ ርቀሽ እንዳልሄድሽ አውቃል። መምጣት ይችላል። ከነኝ ጫወት ላይ ስልሽ በቃ ለዚህ ማለት ሰው እንዴ! እኔ እና እሱ እኮ አስቤሽዋል። ሶስት ወር ራሱ አልሞላንም፣ ገና ገና እኮ ነኝ፣ ሁለት ወር ራሱ አልጨረስኩም። ይህን ነገር ይፈጠራል ብዬ ራሱ አስቤም አላውቅም። አዎ ልቲ የምትፈልጊው ነገር ገብቶኛል ሳሙዬ፣ ማለት ያው ገና ፍቅራችሁን አጣጥማችሁ ሳትጨርሱ እንደዚህ ነገር ውስጥ መግባታቸው ያሳዝናል። ማለት ቀድሞ ነገሮች ቢሆን እኮ ኖርማል ሊሆን ይችላል ልጁም ምኑም ከእሷ ጋር ያለውም ግንኙነት አሁን እሱ መደበቁ ነው ዋናው ጥፋቱ ማለት ቀድሞ ቢነግርሽ ኖር እኔ ያው ያው እኔ የአንቺ ቤተሰብ እንደመሆን ይመጣል ግዴታ ያለኝ አማራጭ አንቺን አሳልፌ መስጠት ስለሌለብኝ አንቺን ደገፍኩኝ እንጂ ይሄ ነገር ቀድሞ ነገሮች ቢሆን እኮ ኖርማል ነው፣ ምክንያቱም ከአንቺ በፊት የነበረ ግንኙነት ስለሆነ ማለት ነው። ነገር ግን መደበቁ በጣም እንትን ነው። ምክንያቱም አንቺ ህይወት ያበላሸው ሰው ብዙ ነገር ብሎ ብሎኛል። ታውቃለሽ ማለት አሁን እሱ እዚህ ሆኖ ቤተሰቦቼ በጣም በቃ ሰማይና ምድር ነን፣ በጣም ርቀት አለው ምናምን። ለእሱን አምኜ ለሱ ብዬ እዚህ መጥቼ በቃ ማለት ሁሉም ነገሬ ነው ብዬ ስላሰብኩኝ ማለት በቃ ልነግርሽ አልችልም። ማመን የለብሽም የሚሉ ብዙ ሰው እንትን ከዚህ በፊት እየመከሩኝ እሱ እንደዚህ አይነት ሰው አይደለም ብዬ ብዙ ነገር ሲሉኝ ሲነግሩኝ አልሰማቸውም። እና ከቤተሰቦች የራሱ ርቄ ለሱ ብዬ እዚህ መምጣት የራሱ አላሰበውም ይሄን ነገር። እኔ ሲወጣ ራሱ እኮ ምንም አላለኝም። ማለት በቃ ይቅርታ መጠየቅ አልሞከረም። ብዙ ነገር እኔ ለሱ የሆንኩት ሁሉ ረስቷል፣ እሱ ማለት ነው። አስበሽዋል አሁን እዚህ በቃ እኔ ምን ምን ልልሽ፣ ምንም ማለት አልችልም። ዞሮ ግን ያው ብቻውን አይመስለኝም፣ ወይ እኔ አላውቅም። ብቻ እንደዚህ አንድ ጤነኛ አንድ ጤናማ ሰው ትዳሩን የሚወድ ትዳሩን የሚፈልግ ሰው እንደዚህ ያደርጋል ብዬ እኔ አላስብም በፍጹም። እንግዲህ ምን እንደነካው እኔ አላውቅም። ወይ ሰዎች እሱ ላይ የሆነ ነገር አድርገውበት ይሆነ ነው ያላቅም። ብቻ ወይ እንደት ሊያዩ እንጂ እኔ የልጅቷንም ነገር ማመን አቃተኝ። አይደለምን ብዬ ለማመን ከበደኝ። ምን እንደሚደረግ እና ምን እንደሚባልኩ ግራ የሆነ ነገር ነው፣ በጣም የሚያሳዝነው። እኔ ግን እኔ እንደ ሀሳብ ወይ ልጅቷን በደንብ ጠርተን ማናገር አለብን ብዬ አስባለሁ። ታሙኝ ራስሽ አረጋጊ። ታውቃለሽ ራሴን እያመመኝ ነው፣ በጣም ማለት ነው ሲበዛ በጣም ተሰማኝ። በቃ እላለሁ እኔ ማለት አላውቅም። ወይ በቃ ሁሉም ነገር እንደዚህ በቃ ሁሉም ነገር በአንዴ ሳጣ ይሰማሻል እዛ ራሱ እየሰራውት ራሱ ማለት ነው እየተመቸኝ በቃ ስራ ይበስ መስራት እየሰራው ይህን ስራ አልፈለግም ሲለኝ፣ እሽ ብዬ ተውኩኝ። በቃ እሱ የመረጠው ስራ ሲገባ ደግሞ ስራው አልተመቸኝም፣ የማይመች ስራ ነው፣ ይሁን ብዬ በቃ ታግዥ እየሰራው ራሱ ካልመጣሽ ሲለኝ፣ እሽ ብዬ መጣው። ስመጣ ደግሞ ይህ ሲፈጠር አንቺ አስብሻል። በቃ አላውቅም፣ እኔ እንጃ ስመጣ ራሱ ቀጥታ እሱ ጋር ነው የመጣሁት ከቤተሰቦቼ እንትን ብዬ ራሱ እሱ ጋር ነው የመጣሁት ማለት ነው ምክንያቱም በጣም ሰላም መወደው ሰሙዬ ይሄ እኮ ጥፋት አይደለም እኮ ይሄ እኮ ማንኛውም አንድ ባዩን የሚወድ ሰው ፍቅረኛው የሚወድ ሰው የሚያደርገውም ነገር ነው ይሄ አንቺ እኮ ምንም ጥፋት የለብሽም እኮ ልክ ነሽ እኮ ይሄን ሁሉ ያደረግሽው ነገር እኮ መልካም ነው ግን እሱ በመልካም አልመለሰልሽም ነው ጥፋቱ ይህንን ሁሉ ጉዱን ቤቱ አስቀምጠው፣ ይህንን ሁሉ እስከ ልጅ እስከ መውለድ ደረጃ ልጅ አለኝ እስከምትል ሴትዮ እስከ መምጣት ደረጃ ማለት እኮ በጣም ከባድ ነገር ነው። አይ እኔ እኮ ይሄ ብዙ ነገር ከፍዬ ብራሱ እሱን ማጣት አልፈልግም። በቃ እኔ እንጃ ብቻ፣ እንደዚህ በቃ እንትን ከቤት ስወጣ ራሱ፣ ከቤት ከወጣው በኋላ ራሱ ሳስቦ ለእሱ ይህም ነገር ሁሉ ከፍዬ እንዴት አላመንኩም ብዬ በቃ ራሴን እንትን ማድረግ ጀመርኩኝ ማለት ነው። እሱ ደግሞ አንድ ሰው ደውሎ እንዴት ሆንሻል፣ የደርሰሻል አይባልም ደውሎ ራሱ እኔ መጠየቅ ነበረ። እሺ እኔ ጋ መደወል ይተወው፣ አንቺ ጋ አይደውልም? እኔማ ውጪ ብሎ ስላባረረኝ ይከብደዋል ማለት አይደለም። እኔ አላውቅም። እስከ ቤት ድረስ እኮ እዚህ መምጣት አይችልም።

ልጁም ትሁን ወይ ልጁም ወንድም ይሁን ሴትም ይሁን ይሁን ብለሽ ትቀበያለሽ። ሰው እኮ እርግጠኛ ሳንሆን እኮ ነው። አሁን እርግጠኛ አይደለውም። እኔ እርግጠኛ ሳልሆን እንትን ያልኩት በንዴት ማለት ነው። ብቻ ነገሩ በጣም ግራ የሚገባ ነገር ነው። በጣም እኔ እንጃ ይሰማል። በጣም ግን ሰሙዬ አሁን አንቺ ይቅርታ ቤጠይቅሽ ወደዛ የመመለስ ሀሳብ አለሽ እኔ አሁን ይሄን ነገር አላውቅም ብቻ እኔ መናገር የምፈልገው በቃ ቤተሰቦች እናንተ ምንም ሳታውቁ መወሰን የለባችሁም ምንም የውስጣችን የእሱ ውስጥ አላህ ነው የሚያውቀው የኔም እንደዛ ምንም ሳታውቁ መፍረድ የለባችሁም እኔ አሁን እዚህ ላይ በቃ እኔ የምመክራችሁ አንድ ነገር አለ ሰው ሳታውቁ ሴቶች ውጭ ሀገር የሚሰሩት ራሱ ማለት ነው። ማንነቱን ሳታውቁ ዝም ብላችሁ ይሄ ትዳር ውስጥ መግባት የለባችሁ። ምክንያቱም እኔ አሁን የተረዳው አንድ ይሄ ነገር ነውና እኔ እነሱ ብዙ ብናወራም ያው በአካል ስንገናኝ መጀመሪያ ጊዜ ነው እና በአካል አንተዋወቅም ብቻ እሱም እንደዚህ ያረጋል ብዬ ራሱ አስቤ አላውቅም። እና በቃ ቤተሰቦች ወይ ላይ በጣም ከፍቶኛል። በቃ ውድ ቤተሰቦች የምናገር እየቻልኩ አይደለም።